አገልግሎት ምንድን ነው? አገልጋይስ ማነው? የአገልጋዮች ፈተናና መፍትሄውስ ምን ይሆን? የዛሬው ቪዲዮ እንድሰራ ምክንያት የሆነችኝ አንድ እህት ነች። አገልጋይ ነች፣ ሰንበት ተማሪ። እናም ቴሌግራም ላይ የላከችልኝ መልእክት ይህንን ቪዲዮ እንድሰራ ምክንያት ሆኖኛል። ይህች እህቴ አንድ ቮይስ ላከችልኝ። ቮይሱ ምንድን ነው አገልጋይ እንደሆነች ሰንበት ተማሪ እንደሆነች በዚህ አገልግሎቷ ውስጥ ግን ልትገልጸው የማትችለው ጭንቀት ፍርሃት እንዲሁም ደግሞ ከሷ ቁጥጥር ውጭ የሆነ አይምሯ የሚያስበው ክፉ ሀሳብ እየመጣ እንዳስቸገራት በዚህም ጸሎት እንዳቆመች ይህም አገልግሎት ለእኔ አይገባኝም ብላ ራሷን ከዚህ አገልግሎት ልታርቅ እንደሆነ እና ምን ማድረግ እንዳለባት ግራ እንደገባት አዋቂች ከዛም በእግዚአብሔር ፍቃድ አብረን የተወያየነውን የተነጋገርነውን ነገር ለምን ለሌሎች እህት ወንድሞቻችን በተለይ ለሰንበት ተማሪዎች ለምን አላጋራም ብዬ ይህን ቪዲዮ ለመስራት አሰብኩ። ስለሆነ በዛሬው ቪዲዮ ቀደም ብዬ ባነሷቸው ርዕሶች ላይ የምንወያይ እና ለችግሮቹ መፍትሄ የምናስቀምጥ ይሆናል። ስለዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ሰላም፣ እንዴት ናችሁልኝ ውድ ቤተሰቦቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ሀ ቲዩብ ነው። በመንፈሳዊ ሕይወታችን አብረን የምናድግበት መንፈሳዊ ቻናል ነው። ሁሌ እንደምታደርጉት የሀ ቲዩብ ቤተሰብ የሆናችሁ ሁላችሁ ይህንን መንፈሳዊ ቻናል ላይክ በማድረግ እንድትጀምሩትና በተለይም የዛሬውን ቪዲዮ አገልጋይ ወይም ደግሞ ሰንበት ተማሪ ለሆኑ እህት ወንድሞቻችሁ ሼር እንድታደርጉላቸው ጠይቃችኋለሁ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የሀ ቲዩብ ቤተሰብ ሆኑ። ወደ ቪዲዮ ከመሄድ በፊት ባለፈው ስለ ጻድቃኔ ማርያም ምስክርነት በሰጠሁት ቪዲዮ ላይ ለሰጣችሁት ኮመንት ለእያንዳንዱ ነገር እጅግ በጣም አመሰግናለሁ በተለይም በጣም ብዙ ቀን አስተጓጉዬ ታግሳችሁ ስላዳመጣችሁት ስላያችሁት፣ በጣም ነው ደስ ያለኝ። ኮመንታችሁን ማንደው አንዳምቢዋለሁ። እውነት ከልቤ ለሁላችሁ መመኛለሁ። የተመኛችሁ ሁሉ፣ መሄድ የምትፈልጉ ሁሉ መብርሃን ሀሳባችሁን አሟልታ ለደጇ ታብቃችሁ። በዛሬው ቪዲዮ እንግዲህ ቀደም ብዬ እንደነገርኳችሁ አንድ እህት ናት ቲክቶክ ላይ ካወራችኝ በኋላ ቴሌግራም ዩዘርን ነው የሚላኩላትእና እዛ ላይ ማውራት ጀመርን። ብዙ ነገር ሼር ተደራረግን፣ እግዚአብሔር በረዳን መጠን ብዙ ነገሮችን አወራን። እና ከዛ በኋላ የመለሰችልኝ መልስ ነው ይሄን ቪዲዮ እንድሰራው ያደረገኝ። እና ብዙ ጓደኞች ያሉ የኔ ኩዮች ሰንበት ተማሪዎች አሉእና እና አንዳንዴ እንዴት ነው እንረሳው። የለ ማንም በልጦ ማንም አንሶ ወይ ማንም አውቆ ማንም ሳያቀርተው አይደለም። ሰዎች ስለሆንን እንረሳለን። የሚያስታውሰን ሰው ያስፈልገናል። ለዚህ ነው ክርስትና ለብቻ መዳን አይደለም የሚባለው እኔ ዛሬ ብረሳ አንድ ወንድም ወይ አንድ እህቴ ልታስተምረኝ ትችላለች። እኔም ደግሞ ለሌሎች እንደዚሁ አላር የመተጋገዝ እና እርስ በርሳችን እያስታወሰን አብሮ የመቀጠል ጉዞ ነው ክርስትና እና እቺ ህትምናለችኝ ሌሎች ጓደኞችም አሉ፣ ልክ እንደኔ እንደዚህ አይነት መጥፎ ሀሳብ እና ስሜት ውስጥ ያሉ፣ ምናልባት እንደዚህ ብንነጋገር ብንወያይ ብዙ ነገሮችን መፍታት እንችል ነበር አለችኝ። ስለዚህ እዚህ የሀ ቲዩብ ቤተሰብ የሆናችሁ ሰንበት ተማሪ የሆናችሁ ወይ ደግሞ ሰንበት ተማሪ የምታውቋቸው እህት ወንድሞቻችሁ ካሉ በተለያየ አገልግሎት ውስጥ ሆነው ምናልባት የረሱት ነገር ካለ የዘነጉት ነገር ካለ ለማስታወሻ እንዲሆን ብዬ ነው ይህን ቪዲዮ የምሰራው። ይህን የምነግራችሁን ነገር ከራሴ አፍልቄው ከራሴ ያመጣሁት አንዳችም ነገር የለም። ከዚህ በፊት እንደነገርኳችሁ መንፈሳዊ ትምህርት በምንማር ጊዜ የኮርሱ መጨረሻ አካባቢ መንፈሳዊ አገልግሎት የሚባል ለብቻው የሚሰጥ ኮርስ አለ እና ከሱ የወሰድኩትን እንዲሁም ደግሞ በኋላ ላይ እንደም ሪኮመንድ አደረግላችኋለሁ፣ አንድ ስብከትና አንድ መጽሐፍ ማለት ነው። ከሱ ያነበብኳቸውን የሰማኋቸውን፣ እና ከዛ ውጭ ደግሞ እኔም በትንሽ በዚች አገልግሎቴ የተማርኳትን በሕይወት የገባችኝ የተረዳኋትን ትንሽ ነገር ላካፍላችሁ ነው እና በቅንነት እንድትሰሙ ይጠይቃችኋለሁ። ስለዚህ ከሁሉ አስቀድሞ መንፈሳዊ አገልግሎት ምን እንደሆነ ማየቱ የተሻለ ነው። እና አገልግሎት በሚያስገርም ሁኔታ እኔ የሚመስለኝ የነበረው በፊት ይሆናል አይደለም፣ ለቤተክርስቲያን አገልጋዮች፣ ለሰንበት ተማሪ፣ ለዘማሪ በቃ ቤተክርስቲያን አካባቢ ላሉ ሰዎች ብቻ የተሰጠ ነበር አድርጌ የሚወስደው። ግን እሱ በጣም የተሳሳተ ነገር ነው። አገልግሎት የሁላችንም ዓላማ ነው። የክርስቲያኖች የሁላችንም ዓላማ ነው። አገልግሎት መዘመሩ፣ መቀደሱ ወይም ደግሞ ሰንበት ተማሪ መሆኑ ብቻ አይደለም። ለምሳሌ አንድ ወንድም እህታችሁ መንገድ ሲስት ወይም ልክ ያልሆነ ነገር ሲያደርግ ብታዩት ያን ሰው ከመንገድ መመለስ አገልግሎት ነው። ዛሬ የተማራችሁትን ያወቃችሁትን አንዲቷን የእግዚአብሔር ቃል ለሰዎች መንገር አገልግሎት ነው። ምንም ሳትናገሩ በሕይወታችሁ ክርስቶስን ከሰበካችሁ በምታደርጉት በእያንዳንዱ ነገር እግዚአብሔርን የምትሰብኩ ከሆነ ያ አገልግሎት ነው። በአጠቃላይ የክርስቲያን ሕይወቱ ራሱ አገልግሎት ነው እና ለተወሰኑ ሰዎች ብቻ የሚሰጥ አይደለም። እዚህ ጋር ለዛ ነው ብዙዎቻችን ለአገልግሎት ያለን ነገር ፈጽሞ የተሳሳተ እንደሆነ ያወቅኩትኝ ይሄን ትምህርት ከተማርኩኝ በኋላ ነው እና የሁላችንም ስጦታ ነው አገልግሎት። ክርስቶስ ሁላችን አገልጋዮች እንድንሆን ነው የሚፈልገው፣ ሁላችን በሱ ውስጥ እንድንታይ፣ ሁላችን እሱን እንድንሰብክ በሕይወታችን። ትራንስፖርት ሊሆን ይችላል የስራ ቦታቸው ሊሆን ይችላል ቤታቸው ውስጥ ምናምን ኤኒዌይ በቃ ስታያቸው ሰዎቹን የኦርቶዶክስ ሃይማኖት ተከታይ እንደሆኑ ኑሯቸው፣ ሁኔታቸው የሚገልጽ ሰዎች እነዛ ሰዎች እየሰበኩ አይደለም እያስተማሩ አይደለም፣ ግን ኑሯቸው ራሱ ይሰብካል፣ ሰዎችን ያስተምራል። እና ይሄ ሁሉ አገልግሎት ነው ስለዚህ አገልግሎት ለተወሰነ ሰዎች ብቻ የተሰጠ ሳይሆን ሁላችን ክርስቲያኖች የተጠራንበት አላማ የመኖራችን አላማ ነው፣ አገልግሎት ማለት ከዛ ውጪ። የአገልግሎት ሌላኛው ትርጉም ደግሞ ከእግዚአብሔር ጋር መስራት ነው አገልግሎት። ይህ ነገር እጅግ በጣም ደስ ይላል። ከዚህ በፊትም ቪዲዮ ሰርች በታውቃለሁ ቲክቶክ ላይ እና አስቡት፣ ስቲያን በጣም ከምትወዱት ታዋቂ ከሚባል ወይም ትልቅ ቦታ ከሚሰጠው ሰው ጋር ለመስራት እድል ብናገኝ የሚሰማንን ስሜት ታውቁታላችሁ። አገልግሎት ግን ከእግዚአብሔር ጋር መስራት ነው ማለት። አስቡት እስኪ ሰማይና ምድርን ካቀና ከእግዚአብሔር ጋር መስራት ያለውን ስሜት አስቡት እና ያ ነው አገልግሎት። እግዚአብሔር እናንተን መሳሪያ አድርጎ የሚጠቀምበት እናንተ ተጠቅሞ ስራ የሚሰራበት ከእናንተ ጋር በመተባበር ሰማይ ቁጭ ብሎ አይደለም እንደምናስበው፣ ዙፋኑ ዘርግቶ ሰማይ ሆኖ አይደለም፣ ከኛ ጋር ወርዶ የሚሰራበት ስራ ነው አገልግሎት ማለት። ታዲያ እንደዚህ ከሆነ አገልጋይ ማን ነው ካልን ሁሉም ክርስቲያን ሁሉም ኦርቶዶክሳዊ ሰብ አገልጋይ ነው ማለት እንችላለን። ቅድም እንዳልኳችሁ ስለሰበክን ስለዘመረን አይደለም፣ ሕይወታችን ኑሯችን፣ እንቅስቃሴያችን፣ አበላላችን፣ አረማመዳችን፣ ሁሉ ነገራችን ክርስቶስን ያገለግላል። እኛ በተሰጠን መክሊት በእያንዳንዱ መክሊታችን እሱን ከሰበክን ያ ሁሉ አገልግሎት ነው ማለት ነው። ለመግቢያ ያህል ስለ አገልግሎትና ስለ አገልጋይ ይህን ከተወያየን፣ ዛሬ ግን በዋነኝነት እንድናወራው ቅድም እንደነገርኳችሁ እንድናነሳው የፈለግኩት ነገር በተለይ ለሰንበት ተማሪዎች በቅርበት በቤቱ ሆነው እለት ዕለት ክርስቶስን ለሚያገለግሉ ጠዋት በቅዳሴ ማታ ደግሞ በጉባኤ በንግሶች ላይ በማገልገል በመዘመር በጣም ሰፊውን ጊዜያቸውን ለቤተ ክርስቲያን አገልግሎት ስለሰጡ ስለ ሰንበት ተማሪዎች ነው ዛሬ የምናወራው፣ በተለየ ማለት ነው። ቅድም እንዳነሳውላችሁ ከዚህች እህት ጋር ስናወራ በጣም ጥሩ ላይ ሆና በጣም ጥሩ እያገለገለች እንደውም ቅዳሴ በጣም እያስቀደሰች የመቆረቡም ሀሳብ ኖሯት እንደነበረ። ከዛ በመሀል ግን የማታውቀው ስሜት ውስጥ እንደረበሻት ሀሳቧ እንደተበታተነ ከእሷ ቁጥጥር ውጭ የሆነ ከሷ ያልሆነ ክፉ ሀሳብ በአይምሯ እየተመላለስ እንዳስቸገራት። ከዛ በኋላ እንዴት ነው ቤተክርስቲያን የማገለግለው እንዴት ነው ፊቱስ የምቆመው ብላ ለመሸሹላ ምክንያት ለራሷ እንደሰጠች። በቃ በእንደነዚህ ያሉ ልትገልጻቸው በማትችላቸው ፈተናዎች ውስጥ እየተፈተነች እንደሆነ እና ምን ማድረግ እንዳለባት ግራ እንደገባት ነበር የነገረችኝ። ስለዚህ ዛሬ ልክ እንደሷ ልክ እንደእህታችን አገልጋይ ሆናችሁ በቃ ከእናንተ ቁጥጥር ውጭ በሆነ በማታቁት ክፉ ስሜት ውስጥ፣ ከየት እንደመጣ በማታቁት ጭንቀት ውስጥ እንደገና ደግሞ እናንተን አሳፍሯችሁ ከዚህ አገልግሎት እንድትወጡ በሚያደርጋችሁ ስሜት ውስጥ ላላችሁ ሰንበት ተማሪዎች እህት ወንድሞቼ ማድረግ ስላሉባችሁ ወይም ደግሞ በአጠቃላይ እንደዚህ አይነት ስሜት ሲሰማችሁ ምን ልታደርጉ እንደሚገቡ የተወሰኑ ነጥቦችን አብረን ለማየት እንሞክራለን። ስለዚህ የመጀመሪያው ነገር አገልጋይ በምንሆን ጊዜ ውስጣዊም ውጫዊም ፈተናዎች ሊመጡ እንደሚችሉ መረዳት ያስፈልጋል። ይህን ስንል እንግዲህ አይደለም በአገልጋዮች፣ በሰንበት ተማሪዎች በአገልጋዮች ይቅርና በማንኛውም ክርስቲያን መከራና ፈተና ሊደርስ እንደሚችል ከዚህ በፊትም በሰራናቸው ቪዲዮዎች ያ መከራና ፈተናም ለጥቅማችን ለከፍታችን እንጂ ለውድቀታችን እንዳልሆነ ተነጋግረናል። ስለዚህ ማንኛውም ክርስቲያን ይሄን ከፍታ ለማግኘት ይፈተናል። ካለ አገልጋይ ሲሆን ደግሞ ነገሩ እንደውም ሞር እየጨመረ ይሄዳል። ማን የቤተክርስቲያናችን መምህር ምን ሲል ሰምቻዋለሁ፣ መከራ ከሌለ አገልግሎት የለም፣ ምንም አይነት ፈተና ከሌለ አገልግሎት የለም ብሎ ነበረ። ይሄን ናህል ነው ልንረዳው የሚገባው። ምክንያቱም ምንም እየተፈተነን ካልሆነ በአገልግሎት ላይ ሆነን በእንደዚህ የቤተክርስቲያን አገልግሎት ላይ ሆነን ሁሉ ነገር ሰላማዊ ከሆነማ ሰይጣን ረስቶን ነው ማለት ንቆንትቶን ነው የሚሆነው እና አገልግሎት የለም ማለት ነው ብሎ አስተምሮ ነበር። ይሄ ነገር እንዴት መሰላችሁ? እንደውም ነግሬያቸዋለሁ ከዚህ በፊት አንዳንድ አባቶች እንደዚህ ይላሉ አለ ሁሉ ነገር ሰላማዊ ሲሆን ምነው አምላክ ይረሳኝ ይላሉ። ለምንድን ነው ይህን ምላችሁ? ምንም ነገር ተማሪ ሆነን ለምሳሌ ከፍታችን ወይም የግሬዳችን መጨመር የሚታወቀው እየተፈተን ነው። አለ ፋይናል እንፈተናለን። በእያንዳንዱ ጊዜ ፈተና አለ። ያን ፈተና የሚያልፍ ሰው ነው ለሚቀጥለው ግሬድ የሚሄደው። ይሄ በጣም ሁላችን የምንረዳው ነገር ነው። አገልግሎት ደግሞ እጅጉን በጣም የላቀ ትልቅ ስጦታ እና ጸጋ ነው። ስለሆነም አንድ አገልጋይ ይህንን ሊረዳ ይገባል። ይሄ ፈተና ደግሞ በውስጥ በውጭም ሊሆን ይችላል። በውጭ ያው እንደምታዩት አገልግሎት ላይ ያሉ ሰዎች ምን ያህል በሰዎች እንደሚተቹ፣ እንደሚሰደቡ እናውቃለን። ትንሽ እንከን እንኳን ሲገኝባቸው ሰው መሆናቸውን ሁላ የምንረሳ በጣም ብዙ ሰዎች አለን፣ እና ፈተናው መከራው እነሱ ጋር እንደሚበረታ አንገነዘብም። ለምሳሌ ካህናትን፣ ቄሶችን፣ መዘምራንን በጣም እንናገራቸዋለን። ምንም እንከን ከነሱ እንዲገኝ እራሱ አንፈልግም። ይሄ የሆነበት ምክንያት እነሱ ላይ የሚደርሰው ፈተና ከኛ በጣም እጥፍ እንደሆነ ስለማንረዳ ነው። ምክንያቱም እነሱ ለራሳቸው ብቻ አይደለም፣ እግዚአብሔር በነሱ በጣም ብዙ ስራ ይሰራል፣ ብዙ ነፍስን ያድናሉ። አገልግሎታቸው ለራሳቸው ብቻ ሳይሆን ለብዙ ሰዎች ስለሆነ ሰይጣን ያንን ነገር ለማደናቀፍ ብዙ ነገር ላይ ያመጣባቸው ይችላል። ስለዚህ በጣም ይፈተናሉ። እና አንደኛው የአገልጋይ ፈተና ውጫዊ ነው፣ ስድቡ ትችቱ መጥፎ ቃላቶቹ በጣም ብዙ ነገሮች አሉ። ስለዚህ አንድ አገልጋይ ይሄ ነገር ሲመጣበት ማድረግ ያለበት ነገር ክርስቶስን ማሰብ ነው። አገልጋይ የሚያገለግለው ክርስቶስን ነው። ስለዚህ ማየት ያለበት እሱ ነው። ክርስቶስ እንግዲህ እንደምታውቁት በምድር ላይ በተመላለሰ ጊዜ ንጹሕ ሆኖ አንዳች ኃጢአት ሳይኖርበት ያለ አንዳች በደል፣ እንደሱ የተገፋ እንደሱ የተሰደበ እንደሱ የተናቀ እንደሱ ከሰውነት የወረደ አናቅም አይደለ ሊያውም ንጹሕ ሆኖ። ስለዚህ እኔ የማገለግልለት ክርስቶስ አብሬው የምሰራው ክርስቶስ ጌታዬ ምንም በደል ሳይገኝበት ይሄ ሁሉ ፈተናና መከራ ከደረሰበት እኔ ማነኝ ልንል ይገባል። ይሄ በጣም ወሳኙ ከውጫዊ ፈተና ምንድንበት መንገድ ነው በጣም ወሳኙ ማለት ነው። ሁሌም ሰዎች ሲተቿችሁ፣ ሲሰድቧችሁ ሰንበት ተማሪ ሆናችሁ ስታገለግሉ ትንሽን ከናይተው ወይ የሆነ ነገር ሰውነታችሁን ዘንግተው ቢናገሯችሁ ቢተቿችሁ ክርስቶስን አስቡት። እንኳን እኔ አምላኬ ተሰድቧል። እንኳን እኔ አምላኬ ተንቋል፣ ተተፍቶበታል ስለዚህ እኔ ማነኝ ብላችሁ ቦታችሁን እንድታውቁ ትሁት እንድትሆኑ ይሄ አንደኛው መንገድ ነው። ሌላኛው ደግሞ የውስጥ ፈተና አሁን ቅድም እህታችን እንዳጋጠማት አይነት የውስጥ ፈተና በብዙ መንገድ ሊገለጽ ይችላል። ለምሳሌ ኬት እንደመጣ ማታቁት፣ ጭንቀት፣ ፍርሃት፣ የሆነ ክፉ ሀሳብ ከዛ ቦታ እንድትርቁ የሚያደርግ እንድትወጡ የሚያደርግ ስሜቶች ሊመጡ ይችላሉ። በዚህ ጊዜ ልታደርጉት የሚገባው የመጀመሪያው ነገር ይሄ ነገር የሚጠበቅ እንደሆነ መረዳት ማለት ልትደነግጡ አይገባም። ልትፈሩ አይገባም። ይሄ ኖርማል እንደሆነ ማለት ማንም ላይ ሊከሰት እንደሚችል፣ እንኳን አይደለም እኛ ደካማዎቹ ሰዎች ላይ ሐዋርያትም ላይ ይሄ ነገር ተከስተዋል። ከዚህ በፊት ሪቪው ባደረግነው የኢዮቢመኑ ስብከት ላይም አንስተነዋል እና ሐዋርያት ክርስቶስ ወደ ታንኳ ይዟቸው በወጣ ጊዜ ክርስቶስ በአካል በአካል እኮ ነው አብሯቸው ሆኖ ሳለ ፈርተው ተጨንቀው ነበር። ስንሞት ዝም ብለት ያለ ወይ ብለው ቀስቅሰውት ነበር፣ በአካል አብሯቸው ኖሮ ማለት ነው። ስለዚህ ሐዋርያት በዛ ደረጃ እንኳን ከፈሩ ከደነገጡ፣ እኛም ጋር ሊመጣ ይችላል። ስለዚህ ኤክስፔክት የሚደረግ ነገር ነው። ምንም ልንደነግጥ ይሄ አይደለ እኛ ላይ ብቻ የተከሰተ ነገር አድርገን ልናስቡ አይገባም። እንኳን እኛ ያልበቃን ያልነቃ ነው ላይ ቀርቶ ሐዋርያትም ላይ ነገር ተከስቷል። የበቁ የሚባሉትም ላይ ተከስቷል። ስለዚህ አንደኛ በዚህ ነገር አለመደንገጥ፣ ተረጋግቶ መፍትሄዎች ላይ ማተኮር እንጂ እንዴት የተሰማኝ እንዴት እንደዚህ አስባለሁ ብላችሁ እራሳችሁን መቁስ የለባችሁ በመጀመሪያ ስለዚህ ይህን ነገር ከተረዳችሁት በኋላ ደግሞ መሆን ያለበት ሌላኛው ነገር ምንድን ነው የተሰጣችሁን ጸጋ ጠንቀቃችሁ ማወቅ አገልግሎት እንደተባባለው በጣም ትልቅ ጸጋ ነው ክርስቶስ በእናንተ በጣም ብዙ ነገር የሚሰራባችሁ ሆናችሁ ተመርጣችኋል አለ ስለዚህ እንዴት ነው አይታችሁ ከሆነ ለምሳሌ አሁን አንድ ዕቃ በጣም ብዙ ፕሮሴስ ካለፈ ያ ዕቃ በጣም ውድ ነው እና ደግሞ በጣም ብዙ አገልግሎቶችን ይሰጣል አለ ሲሰራ ግን ብዙ ማያስቸገር ብዙ ፕሮሰስ ካላለፈ ቶሎ የሚሰራ እቃ ከሆነ ግን አገልግሎትም ውስን ነው እና ደግሞ ቶሎ ይበላሻል። ስለዚህ የእናንተ አገልግሎት በጣም ብዙ ሰዎች ጋር እንዲደርስ ብዙ ስራ እንዲሰራ ክርስቶስ እናንተን በብዙ ነገር ሊያሳልፋችሁ ይችላል። እግዚአብሔር በብዙ ነገር ሊያሳልፋችሁ ይችላል። ስለዚህ የተሰጣችሁን ጸጋ ማወቅ እግዚአብሔር በናንተ ትልቅ ነገር ሊሰራ እንደሆነ እንደውም መረዳት እንደዚህ አይነት ነገር ሲመጣ ኦኬ የታሰበ ነገር አለ ማለት ነው። በእኔ እግዚአብሔር ሊሰራው ያሰበው ነገር አለ ማለት ነው። ምክንያቱም ፓተርናችንን ሁኔታችንን አንብቦ ሴጣን ብዙ ነገር ሊገምት ይችላል። አያያዛችንን አይቶ ለእህታችን ደሞ እያልኳት ነበር እና ስትለኝ አስራስድስቱንም ቀን አስቀድሽ የንስሐ ገብቼ ለመቁረብም አስቤ ነበር እያለች ነበር እና ታዲያ ምንጠብቀሽ ነበር? በቃ አያያዛችንን አይቶ ፍጻሜያችንን ይገምታል። ስለዚህ ልንደርሰው ካሰብነው ነገር ለማሰናከል በጣም ብዙ ነገር ላይ ያደርግ ይችላል። እናም እሱ ነቅቶ ሲጠብቅ አቅጣጫውን ሲቀይር እኛም ነቃ ማለት አለ አይደል? ንቅት ማለት ምንድን ነው? የታሰበልኝ ኦኬ ምንድን ነው ላደርገው? እግዚአብሔር ምንድን ነው በሌሊት ሊሰራ ያሰበው ነገር ብላችሁ የሆነ ነገር እግዚአብሔር መልካም ነገር በእናንተ ሊሰራ እንዳቀደ ቀድማችሁ ማወቅና መረዳት ማለት ነው። አንዳንዴ የያዝነውን ነገር ዋጋውን ባለማወቃችን በጣም ብዙ ነገሮችን እናበላሻለን። ስለ አገልግሎት በጣም ብዙ ቦታ ሰምተን ሊሆን ይችላል። አስቡት፣ እንግዲህ ከእግዚአብሔር ጋር መስራት ነው ብለናል፣ የእግዚአብሔር መሳሪያ መሆን ነው ብለናል። ስለዚህ እንኳን አይደለም የእግዚአብሔር መሳሪያ መሆን ቀርቶ፣ ለምሳሌ ምድር ላይ ትልቅ ፖዚሽን የሚባል በስራ ትልቅ ፖዚሽን የሚባል ቦታ ላይ ለመቀጠር ስንት መሰናክሎችን ነው የምናልፈው? ስንት ፈተና፣ ስንት ኢንተርቪው፣ ስንት ነገር እናልፍ አይደለም። ስለዚህ ያ ቦታ ለእኛ ሊሰጠን፣ ያውም የመንፈሳዊ አገልግሎት ለኛ ሊሰጠን ከታሰበ ብዙ ነገሮችን ማለፍ ሊጠበቅብን ይችላል። ማንነታችን፣ ጥንካሬያችን ለዛ ቦታ መመጠናችን እንዲረጋገጥ ነው እግዚአብሔር በዛ ሁሉ የሚያሳልፈን። ስለዚህ ያንን ፕሮሰስ መቀበል ማመን የመረጠን እግዚአብሔር አይደል። ስለዚህ በዛም ነገር እንድናልፍ እግዚአብሔር ከፈቀደ ያንን ነገር አክሰፕት ማድረግ፣ አንተ በዚህ ውስጥ እንዳልፍ የፈቀድክበት ምክንያት አለ ብሎ። ስራው የእግዚአብሔር ነው አፍተሮ። የመንፈሳዊ አገልግሎት በሚያስደንቀው ሁኔታ ከኛ የሚሆን አንዳች ነገር የለም። ሁሉ ነገር የሚያደርገው እግዚአብሔር ነው። ለዛ ነው ከእግዚአብሔር ጋር መስራት የሚባለው እና እኛ ልክ እኔ እንደውም አንዳንዴ ይላለው። ምንድነው ቧንቧ ላለ ቧንቧ ላይ ጎማ ይደቀናል። የዛ ጎማ አገልግሎት ከቧንቧ የሚወርደውን ውሃ ወደሚፈለገው ቦታ ማድረስ ብቻ ነው። በቃ አገልጋይ ልክ እንደዛ ጎማ ነው። ምንጩ እግዚአብሔር ነው፣ ያ ቧንቧ ውሃው፣ ምንጩ እግዚአብሔር ነው። ውሃው የእግዚአብሔር ቃል ሊሆን ይችላል። የኛ ስራ ያንን ቃል ያንን ውሃ ወደሚፈለገው ቦታ ማድረስ ነው። ስለዚህ ለእንደዚህ አይነት አገልግሎት እግዚአብሔር ሲሾመን የሚሰራው ራሱ ነው። ሁሉን ነገር የሚያደርገው እግዚአብሔር ነው። ከኛ የሚፈልገው ፈቃዳችንን፣ የሚመጡብንን ነገሮች በቃ ከእግዚአብሔር እንደሆኑ አውቀን ተረድተን በጸጋ መቀበልን። በቃ ፈቃዳችን አንተ በተናቀ ነገር ስትሰራ አይቻለሁ። ምንም እዚህ ግባ በማይባል ነገር ስትሰራ አይቻለሁ። ስለዚህ በእኔም ስራብኝ የምታመጣብኝ ነገር በዚህ ማለፍ ስላለብኝ ነው። በቃ አንተ ልክ ነህ ብሎ ማመን። በቃ አገልግሎቱን የሰጠን እሱን ስለዚህ እርሱን ማመን ያስፈልጋል ማለት ነው። እዚህ ጋ እንደውም በደንብ እንትረዱት አንድ ምሳሌ ልንገራችሁ። ለምሳሌ አንድ ጀበና የምትሰራ ሴት ሸክላ ሰሪ ጀበናውን ቅርጽ ካወጣችለት በኋላ ምን ያህል እሳቱ ላይ ቢቆይ ምን ያህል የእሳት መጠንና መቀነስ ቢኖረው ቆንጆ ጀበና፣ ቆንጆ ቡና የሚያፈላ ጀበና እንደሚሆን የምታውቀው ሸክላ ሰሪዋ ናት አይደል? በመጽሐፍም እንደተጻፈ እኛ ሸክላንን እግዚአብሔር ደግሞ ሰሪያችን ነው። ስለዚህ ለአንድ አገልግሎት ሲመርጠን ምን ያህል በዚህ መከራ ውስጥ ብናልፍ ለምን ያህል ደቂቃ ብንቆይ ምን ያህል በሕይወታችን ይሄ መከራ በኛ ቢከሰት ቆንጆ፣ በቃ ምርጥ እቃዎች እንደምንሆን ጥሩ አገልጋይ መሆን እንደምንችል የሚያውቁ እሱ ነው። ስለዚህ ተነስተን እኛ ሸክላ ሰሪውን እንሆን ማለት አንችልም። እኛ ቦታችን የሸክላ ነው። ስለዚህ በሚያሳልፈን ነገር ውስጥ በአኮቴት ማለፍ በጣም ትልቁ ትልቁ ጥበብ ነው ማለት ነው። ሌላው በጣም መሰረታዊ ነገር እንደዚህ አይነት ፈተና በሰንበት ተማሪዎች በእናንተ ላይ በሚከሰት ጊዜ በጣም መሰረታዊ ነገር ምንድን ነው? ምንም ቢሆን ከቤቱ አለመውጣት። ምንም ቢሆን ነው ምላችሁ። እህቴ ስታዋራኝ በቃ እንደዚህ እየተሰማኝ እንዴት ፊቱ እቆማለሁ? አይ፣ ነው እረዳት አለው ይሆናል አይደለ? ይሰማችኋል። አንዳንዴ እንደዚህ እየተናገርኩ እንደዚህ ክፉ ሀሳብ፣ አንደኛ ያ ክፉ ሀሳብ ከእናንተ እንዳልሆነ ታቆታላችሁ። በጣም ተጸጽታለች በጣም ከፍቷታል እንደዛ በማሰቧ። ስለዚህ ይሄ ከእናንተ እንዳልሆነ እግዚአብሔር ያውቃል፣ እናንተ ከምታውቁት በላይ እግዚአብሔር ያውቃል። ስለዚህ እየጣራችሁ ነው ያ ነገር እንዳይሰማችሁ አንደኛ በጸሎት ነው የምትመክቱት ያንን ነገር። ከእናንተ ካልሆነ ሀሳብ ጋር ነው እየተጋጫችሁ ያላችሁት። ስለዚህ ከእናንተ ካልሆነ ሀሳብ ጋር ከሆነ እየተጋጫችሁ ያላችሁት፣ ከቤቱ መውጣትን በፍጹም እንደ መፍትሄ አትውሰዱት። እንዳልኳችሁ አገልግሎት ትልቅ ጸጋ ነው። የሴጣን አልቲሜት ጎሉ ከዚህ አገልግሎት ከቤተክርስቲያን እናንተን ማራቅ ነው። ስለዚህ ይሄንን ሴራው ላይ መንቃት ይኖርብናል። ምን ማድረግ ነው ያለብን? ምንም እኮ ልናደርግ እንችላለን። ሲጀምር እሺ፣ ወተን ወዴት ነው የምንሄደው? ሰው ለምሳሌ በጣም ቆሽሽ ያለውና፣ አይ ውሃ ኔ ውሃ ውሃ አይገባኝም፣ አልፈልግም፣ ከውሃ መራቅ አለብኝ እንዴት ይላል? ምን ነፃው፣ የሚያጠራን የሚያነፃን እግዚአብሔር ነው፣ ቤተክርስቲያን ናት። ስለዚህ ከዛ ወዴት ሄደን ልንነፃ፣ ወዴት ሄደን ልንስተካከል እንችላለን? በቃ እኮ ጎሉ ከቤተ ከአገልግሎት እናንተን መለየት ስለሆነ ምንም እኮ ሊሆን ይችላል። አልች እንደም ፀበል ልጠመቃለሁ አላምንም ስለማላምን ነው መሰለኝ አልድንም ብዙም በቃ ደስተኛ አደለውም ማለች ሳታምኑም ቢሆን አንመን በቃ እንድናምን የሚያደረገን እ እዛ መቆየታችን ነው። ባናምንም እንጠመቅ ባናምንም ፀሎት እንጸልይ ባናምንም ከቤተ ክርስቲያን አንውጣ። ማለት ያን ማመን ያንን እምነት እግዚአብሔር ነው እኛ ላይ የሚዘራው ግን የትሆነን ቤተክርስቲያን ሆነ እሱ ፊት ሆነን መውጣት መቼም መፍትሄ ሊሆን አይችልም። መቼም ከቤተ ክርስቲያን መራቅ ከእግዚአብሔር ፊት መራቅ መፍትሄ በፍጹም ሊሆን አይችልም። እንዲሁ ከቆሸሸ ማንነታችን፣ ጥሩ ካልሆነ ስሜታችን፣ በቃ ወደ መድኃኒቱ ወደ ሐኪም ቤቱ ነው መሄድ ያለብን እና በፍጹም በቃ ማለት እንዴት ብዬ ልንገራችሁ እዚህ ላይ በጣም በቃ ጽኖት እንድሰጡ ትፈልጋለሁ። መቼም መፍትሄ ሊሆን አይችልም፣ ከቤተ ክርስቲያን መራቅ መቼም መፍትሄ የፈለጋችሁትን ልትሆኑ ትችላላችሁ። የፈለጋችሁትን ሀሳብ ለምን እንደው ጭራሽ በቃ ምን ልበላችሁ ምንም አይነት ነገሮች ልትገቡ ትችላለ ግን ከቤተ ክርስቲያን መራቅ ከእግዚአብሔር ፊት መራቅ እና መሸሽ መፍትሄ ሆኖ አያውቅም። መቼም የትኛውም የመጽሐፍ ቅዱስ ታሪክ ላይ ብታዩ ከእግዚአብሔር ሸሽቶ ድኖ ያለ ሰው አናውቅም፣ ምክንያቱም መዳኛው መፈወሻው እዛ ስለሆነ ማለት ነው። ስለዚህ እህት ወንድሞቼ፣ ሰንበት ተማሪዎች፣ አገልጋዮች የተሰጣችሁ ጸጋ የተሰጣችሁ ክብር የተሰጣችሁ ቦታ እጅግ በጣም ትልቅ ነው። እግዚአብሔር ለአገልግሎት የመረጣቸው እንዴት የታደሉ ናቸው ቀን ከሌት ሊያመሰግኑት ሊዘምሩለት በቤቱ ሊገኙ የተመረጡ እውነት በጣም የታደሉ ናቸው። እና ከምንም በላይ ጸጋችሁን ተረዱ። የተሰጣችሁ ክብር በጣም ትልቅ ነገር ነው እና የያዛችሁትን ጸጋ ለመረዳት ሞክሩ። እንደዚህ አይነት ስሜት ቢሰማችሁ እትስ ኦኬ። እግዚአብሔር ነገሮችን የሚያደርግበት በጣም ትልቅ ምክንያት አለው፣ ትልቅ ምክንያት አለው እና ደግሞ ጸጋችሁን ስታውቁ መፈተናችሁ ለመልካም እንደሆነ ትረዳላችሁ። እያደጋችሁ ከፍ እያላችሁ እንድትሄዱ እንደሆነ ይገባችኋል። ሲቀጥል ከፊቱ የትም አትሄዱም። እውነቴን ነው። ከፊቱ ወዴትም ዞር አትበሉ። እዛ ውጭ በጸሎት በርቱ። እግዚአብሔር ደግሞ ሁሉ ነገር እንደሚያስተካክል ማመን መገንዘብ ነው። አንዳንዴ እኮ እንደዚህ ነው፣ የሆነ ነገር ሲመጣ ምን ታስቡልኝ ነው ብሎ ማሰብን በጣም ትልቅ ነገር ነው። የታሰበላችሁ የታቀደላችሁ ትልቅ ቦታ ስለሆነ ነው። እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ከሕመማቸው ጋር ከራስ ሕመማቸው ጋር አገልግለዋል አደለ እነ ጉድለታቸው ከነ ህመማቸው እስከ መጨረሻው ድረስ አገልግለዋል። ስለዚህ አርአያ ልታደርጓቸው የሚገቡ እነሱን ነው። ምንም ድክመት ሊኖርባቸው ይችላል፣ ምንም ክፍተት፣ ምንም ስህተት ሊኖርባቸው ይችላል ግን ደግሞ ሊያስተካክላችሁ ሊያቃናችሁ የሚችለው እግዚአብሔር ብቻ ነው። ስራው ያንተ ነው። አንተ እንደወደድክ፣ አንተ እንደፈቀድክ በእኔ ስራ ማለትን መለማመድ ይኖርባቸዋል። እኔ እንግዲህ እንዳልኳችሁ ሰንበት ትምህርት ቤት አልተማርኩም፣ እንደናንተ በአገልግሎት ብዙ አላለፍኩም፣ ግን በትንሽ ጊዜ በቃ እድሉ ስላገኘው መናገር ስለቻልኩ ብቻ አሁን በማውራላችሁ በዚች ትንሽ ጊዜ እንኳን ያየኋት ነገር አለች እና ሁሌ ምንም ነገር ቪዲዮ ከመቅረጽ በፊት፣ ሰዎችን ከማውራቴ በፊት አንድ መጸለያ ጸሎት አለች። ይቺም ጸሎት ምንድን ናት? አምላኬ ሆይ፣ እኔ በጣም በጣም በብዙ በተናቀ ነገር ስትሰራ አይቻለሁ። የበለዓምን አህያ ስታናግር አይቻለሁ። ድንጋይ አስነስተህ ስታናግር አይቻለሁ እና እዚህ ግባ በማይባል ነገር ስትሰራ አይቻለሁ። ስለዚህ እኔም ደግሞ ከነዛ የባሱ የተናኩ ሰው ነኝ እና በእኔም መስራት እንደምትችል አውቃለሁ። ስራው እኔ አይደለም፣ ከመጀመሪያው እስከ መጨረሻው ስራው አንተ ነው። ስለዚህ በመንፈስ ቅዱስ ጨውነት አንደበቴን አጣፍጥልኝ፣ የምናገረው ነገር ላይ አንተ ተገኝበት ይሆናል አይደል? የሰውነቴን ኃጢአት ክፋቴን፣ በደሌን ሳትመለከት በቃ ያንተ መሳሪያ አድርገኝ፣ ያንተ መሳሪያ አድርገኝና ተጠቀም። ቤ ነው የሁል ጊዜ ጸሎቴና፣ ይሄ የሁሉም ማገልገያዎች የሁሉም ሰንበት ተማሪዎች ጸሎት ሊሆን እንደሚገባ አምናለሁ። ከፊትህ ወዴትም አልሸሽም። ምክንያቱም አንዳንዴ የሚቃወመኝ ነገር አለ። ሳታወር ሳትኖሪ እንዴት ነው የምትናገሪው? ማንም ብለሽ ነው የምታስቢ አንቺ እዚህ ወጥተሽ ምታወሪ? እላለሁ እና እግዚአብሔር ከፈቀደ እኔ ልከለክል አልችልም አውቃለሁ እማልገባ እንደሆነ አውቃለሁ። ግን ደግሞ እግዚአብሔር እንደሚችል ደግሞ አውቃለሁ። በጣም እንደሚችል አውቃለሁ። በምን እንደሚሰራ ስላየሆኝ ማለት ነው። ስለዚህ ሁልጊዜ ከሱ ጋር ንግግራችንን ከሱ ጋር ማድረግ የተሰጠነን ነገር አክብረን መያዝ ማስቀጠል፣ ስለ ራሳችን ብቻ ደግሞ አለማሰብ። እናንተን አይቶ እናንተን ሰንበት ተማሪዎችን አይቶ ስትዘምሩ አይቶ የሚመለስ ህይወቱ፣ የሚስተካከል የሚቃናለት በጣም ብዙ ሰው አለ። ደግሞ እንደዚህ በከባድ ነገር ውስጥ ካላለፋችሁ እንዴት ብላችሁ ሰው ልታስተምሩ እንዴት ብላችሁ ህይወታችሁን ሊያስተምር ሊዘክር ይችላል ገብቷችሁ አላረል መቶ የሚያወራችሁ ሰው እንዴት ልትረዱት ትችላላችሁ? ስለዚህ የሚመጣውን ሰው እንድትረዱት እንድታገለግሉት በዚህ ውስጥ ማለፍ ስለሚኖርባችሁ ነው። እግዚአብሔር በዚህ ውስጥ ያሳለፋችሁ። ደግሞ ከምንም በላይ በዚህ ፈተና ውስጥ ስታልፉ የምታገለግሉለትን ክርስቶስ ራሱን ነው እና የምትመስሉት ደስ ሌላችሁ ነው የሚገባው ስለሆነ ምህቴ። ከዛ በኋላ የሚገርማችሁ አውራን በጣም ደስ እንዳላት በማውራታችን ደስተኛ እንደሆነች አውርታ በጣም ነበር ደስ ያለኝ። እግዚአብሔር ይመስገን። ዞሮ እንዳልኳችሁ ነው ማንም ሳያቅ ማንም አውቁ አደለም የመርሳትና ያለማስታወስ ነገር ነው ሊሆን የሚችለው ስለዚህ ማንም ቢሆን አብሯችሁ ያለ እንደዚህ አይነት ስሜት የሚሰማው ሰው ካለ መረዳዳቱ፣ መደጋገፉ፣ ማስታወሱ በጣም የተሻለ ነገር ነው። ስለዚህ እግዚአብሔር የሁላችንም አገልግሎት ይቀበልልን። በዚሁ አጋጣሚ ለሰንበት ተማሪዎች በአጠቃላይ ለአገልጋዮች የምጠቁማችሁ አንድ ስብከት እና አንድ መጽሐፍ አለ። መጽሐፉ የመምህራችን የሄኖክ ኃይሌ የኤፌሶን ወንዝ የሚለው መጽሐፍ ሲሆን እዛ ውስጥ ስለ አገልግሎት በጣም በስፋት የሚነሳበት አንድ ርዕስ አለ። ይህም ነህሚያዊ አገልግሎት ይሰኛል እና እሱን ክፍል እንድታነቡት ጋብዣችኋለሁ። ከዛ ውጪ ከመጽሐፉም ከጽሁፉም ውጪ ስብከትም አለው፣ በዚህ ርዕስ የሰበከው ስብከት ማለት ነው። ሌላኛው ስብከት ደግሞ የመምህራችን የብርሃኑ አድማስ ሲሆን የዚህም ስብከት ርዕስ ከእግዚአብሔር ጋር መስራት ይሰኛል። ስለሆነም እነዚህን ሁለቱን ስብከቶችና ትምህርቶች እንድትሰሙት ጋብዣችኋለሁ በጣም ብዙ ትጠቀሙበታላችሁ። በጣም ነው የምላችሁ አገልግሎት ላይ ያላችሁ፣ በተለይ ደግሞ ሰንበት ተማሪዎች እዚህ ነገር ላይ ያላችሁን ሀሳብና እና አስተያየት በጣም እፈልገዋለሁ። ኮመንት ላይ እናንተ ነው የምጠብቀው። በየትኛውም አገልግሎት ላይ ግዴታ ሰንበት ተማሪ ላትሆኑ ትችላላችሁ። ቅድም አገልጋይ በሚለው ዘርፍ ውስጥ የዘረዘር ናቸው በማንኛውም ነገር ላይ ያሳለፋችሁትን ተሞክሮ ኮመንት አድርጉልን፣ እንማማርበት። በሚቀጥለው ደግሞ እግዚአብሔር ቢወድና ቢፈቅድ በሕይወትን ብንኖር በሌላ ቪዲዮ እንገናኛለን። እስከዚያው ድረስ ሰላም ሆኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና ዓላማችን በሆነው በአገልግሎታችን ጸንተን በምንቀበለው ውስጣዊ የሚሆን ውጫዊ መከራ አመስግነን በጸጋ ተቀብለን በመጨረሻም የምናገለግልለትን ክርስቶስን መስለን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለማውረስ የበቃን ያድርገን።